ረበና ምርተህናለ ምስጋና ሱና ሆኖ እንደ ፈርድ ይዘህ መታካላ ቢስሚላህ አልሐምዱሊላህ፣ ወሰላቱ ወሰላም ዐላ ረሱሊላህ። ውድ ተመልካቾቻችን አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ደስ የሚል ቆይታ ይኖረናል። ንባብን በተመለከተ ነው፣ ከምንወዳቸው ወንድሞች ጋር ዲስከስ የምናደርገው ንባብ እሴት ነው ትልቅ እሴት አላውቅም በእኛ ሀገር ምን ያህል ባህል ነበረ ወይ የንባብ እንትን አብዮት ፈክቶ ነበር ወይ ከዚህ በፊት ብሎ ለማሰብ ይቻል አይቻል ብዙ እርግጠኛ አይደለሁም እንዲህ ደረቴን ሞልቼ የምናገርበት ነገር ዚስ ዴይስ ግን አሁን ላይ ብዙም የንባብ ባህል እሴት ሆኖ ፍሬ ሆኖ እያየ ነው አይደለም እና ይሄ የንባብ ባህል ጠፍቷል የሚለው ብዙዎቻችን ላይ አለ ለምንድን ነው የጠፋው በተለይ ደግሞ እንደ ሙስሊም ገና ከመጀመሪያው ጀምሮ አንብብ በሚል ወርቅ ሀሳብ የተጀመረ ዲን ነው ግን ከንባብ ጋር የተያያዘ ደግሞ ትውልድ ማህበረሰብ እየተፈጠረ አይደለም። በአለም አቀፍ ደረጃም ስንመለከተው በጣም ከፍተኛ ችግር ነው ያለው። አሁን ላይ ግሎባሊ ሙስሊሙ ወርልድ አንባቢ ነው ወይ የሚጠበቀውን ያህል ሲባል አይደለም። በብዙ ነገሮች ከንባብም ከማወቅም ከመበልጸግም ጋር ተያይዞ ትንሽ ወደ ኋላ የመቅረት ነገር አለና ይሄ ችግር ምንድን ነው ሩት ኮዙ ለምንድነው እንደው ማና ነበው እውን ማንበብ ሲባል ፍሬ የለው ሆኖ ነው ወይስ ስሜታች ስሜት አልሰጠን ስሜት ስለማይሰጠን የሚለውንም ሀሳብ ጨምረን እንወያያለን። ከሞላ ጎደል ታውቋቸዋል ሁሉንም የለውጥ ግብ የህይወት ግብህን ቅረጽ በሚል መጽሐፉ የኦዲዮ ቪዥዋል ስራዎቹን በደንብ እናውቃቸዋለን። በደንብ ነው ልባችንም የሚያርሱት። ግን በመጽሐፍ ስራም ላይ ከሞላ ጎደል ሁላችንም እንሳተፋለንና ከሰሞኑ ደግሞ ለውጥ የሚል ሞቲቬት የሚያደርግ እንዲሁ ሳስበው ሁለቱም ኡስታዞቻችን ላይ ለውጥ አይነት መንፈስ ያላቸው ስራዎችን ነው ቼንጅ፣ እንድንቀየር፣ እንድንለወጥ ሞቲቬትድ እንድንሆን የሚ ገዛ መንፈስ ያለው ሀሳብ ነው። ሁለቱም መጽሐፍ ላይ የምናስተውለው ይሄ እንግዲህ የታዘቡትና ነገርም ስላለ ይሆናል ይህንን ማስታከው የሚነግሩን ነገር ይኖራል። አቡቢላል ቢላል በመጻሕፍ ተሰርቷል ነው እንዳለ ሆኖ ከሀምሳ በላይ የታተሙና ብዙዎቹም ሰርቷቸው የጠፉም እንዲሁ ወደፊት የሚታተሙ መጽሐፎች አሉት። እጅግ በጣም በርካታ ስራዎች ነው በመስራት የሚታወቀው። በብር አጣጣሉ በሀሳብ መረጣውም በደንብ ይታወቃል። እንግዲህ አብራችሁን ቆዩ። ጥሩ ጥሩ ጩውቶች ነው የምናደርገው። ምንድነው ነው ስ የንባብ ባህል ወይም እሴት። ብስላ ረማን ራም አልምዱላ ብልለሚን ላ ሰላ ሱልላ ለም ወንደ ሐመድ አሊ መግቢያው ላይ እቅራ አንብብ በሚል ወርቅ ቃል የተወጠነ ዲን ነው ይህ ዲን የሚል ሀሳብ ሰንዝሯል።

ወደ ጀነት የሚያደርሰውን መንገድ አላህ ያገረለታል ሲሉ የእውቀትን እሴት የንባብን፣ የማወቅን፣ የመማርን ትምህርቱ ደግሞ ኮንቲኒየስ እንዲሆን ያለማቋረጥ ራስን ማስተማርን አስመልክቶ እስልምና በጣም ትልቅ ዋጋ ይሰጠዋል። እስልምና ማህይምነትን በእጅጉ የሚጸየፍ ዲን ነው። ማህይምነት አለማወቅ

ሀቂቃ እውቀት ትምህርት የየትኛውም ማህበረሰብ የለውጥ ቁልፍ ነው። በታሪክ ውስጥ ሁሉም ህብረተሰቦች የተቀየሩት በእውቀት ነው። ሞራብቀ አንባቢ የነበሩ እጅግ አዋቂ የነበሩ ህዝቦች የዘመናቸውን ህዝብ መሪዎች ናቸው። ደርስ ሊደርስ የሚባለው እንደማለት ነው። ባነበቡ ቁጥር ይመራል። አንድ ሰው በግለሰብም ደረጃ መሪ ይሆናል። በማህበረሰብም ደረጃ ያ ማህበረሰብ አንባቢ በሆነ ቁጥር ከሌላው ማህበረሰብ የተሻለ የመሪነት ሚናውን ይወጣል ማለት ነው። ለምንድነው እንደው የማ የንባብ ባህላችን የደከመው? ብዙ ምክንያቶች ሊዘረዘሩ ይችላሉ። ምናልባት ዲቴል ጥናትም መጠናት ያለበት ይመስለኛል፣ በደንብ ሳይንቲፊክ የሆነ ጥናት ለምንድ ነው ማናነበው? የመጀመሪያው መጀመሪያውንም ማንበብ ፊደል መቁጠር የሚችል ህዝባችን ቁጥር ስንት ነው? ቤዚክ የሆነ ነገር ንባብ የሚችለው ህዝብ ምን ያክል ነው የሚለውን ነገር ማየት ያስፈልጋል። አብዛኛው የሀገራችን ህዝብ መጻፍ ማንበብ አይችልም። ያንን የመለወጥ ከባድ ስራ ይጠበቅብናል። መጽሐፍ ማንበብ የሚችለው ሰው ደግሞ በተለያየ ምክንያት እያነበበ አይደለም። የመጀመሪያው ለዱንያ ወይም ደግሞ ህይወትን ለማሻነፍ የሚያደርጋቸው ጥረቶች ጊዜ ስላሳጡት ሊሆን ይችላል። በፌስቡክ ወጣቱ አካባቢ ደግሞ በሶሻል ሚዲያ የመጠመድ ነገርና በዛ ብቻ ሳትስፋይድ የመሆንም ነገር ያለ ይመስለኛል። ግን በዋነኝነት የንባብን አስፈላጊነት ከልብ ያለማመን ይመስለኛል። ጊዜ እንዳንሰጥ የተወሰነ ነገር በየቀኑ የማንበብ ባህል እንዳናዳብር ያደረገን፣ ያለ እውቀት መኖር ይቻላል ብለን ስለምናስብ ይመስለኛል። የእውቀትን ኢምፖርታንስ የንባብን ኢምፖርታንስ ያለ መረዳት ይመስለኛል። ቁርአን ላ አልሐምዱላ እንደ ተባለው የቁርአን ማህበረሰባችን የተሰራበት እንድርና ማክሰ እንመለከት ግን አብዛኛውን በትውፊት በቃለ የሚያስተካክሉ ነገሮች ትውልድ ወደ ትውልድ ወደ ማሽራጀት ጂንጂ በመሰረቱ ጉዳይ ላይ ትኩረት ይሰጣል። እንደ ማህበረሰብ ስናየው ማለት ነው። ሙስሊሙን ደግሞ ለብቻው ስናወጣው ድርብ የሆነ ችግር አሳልፏል ለዘመናት ያ ሲወርድ ሲዋረድ ሲንከባለል የመጣው ጉዳይ ሙስሊሙን ደግሞ ከሌላው ሃይማኖት ተከታይ የበለጠ አሽመድምዶታል። እና አንዳንድ ጊዜ አም አፍሪክ ቱ ሴ እንደ ፌስቡክ ላይ ምናምን ላይ ይልጥ መሀይ ምናምን ብለው የሚሳደቡ ሰዎች ይገርመኛል ሆን የተደረገበት ስርዓት ራሱ ተጽዕኖ እኛ ላይ አርፎ ሳለ የመሰደቢያ መሆኑ በጣም ይገርመኛል። ወደኛ ጉዳይ ደግሞ ደሊቤሪቲ ማህበረሰቡ እንደዚህ በትኩረት ስንመጣ ደግሞ እንደተባለው አሁን ኡስታዝ በድር ነክቶታል። የኮምፒቲሽን ፎር አቴንሽን ይባል ነገር አለ፣ የትኩረት ሽሚያ። የትኩረት ሽሚያው ምንድን ነው? ሰውየው በቀጥታ ወደ ንባብ እንዳይሄድ የሚያደርጉት ሂንደር የሚያደርጉት ማዓት ነገሮች አሉ በርካታ ነገሮች የቤተሰብ ሰው አስተዳደር ይሆናል ይለት ዳቦ ፍለጋው አለ ሲቀጥል በማህበረሰቡ ዘንድ የሚያደርጋቸው ቤተሰብ መዘይር መዘየር ቤተሰብ መጠየቅ ልጆች ትምህርት ማስጠናት ልጆች አድርሶ መመለስ ኢቭን ታክሲ አሁን አዲስ አበባ ከተማ ኮንቴክስት በትልል ከተሞች ላይ በመንገድ ላይ ብቻ አንድ ሰዓት ሁለት ሰዓት በእርግጥ እነኛ ሰዓቶች ሰዓታት ማለት ነው የማንበቢያ ማድረግ ይቻላል ለተለጠነ ሰው። በምዕራቡ ዓለም እንደዛ የሚያደርጉ እንደሚያደርጉ ነው የምንሰማው ምናየው በተለያየ እንትን እና ያ አለ። ሁለተኛ ኡስታዝ በድር እንዳነሳው ደሞ ይሄ ሶሻል ሚዲያው አለ። ሻማሊ ቴሌቪዥንም ይሄን ይላል፣ ኳስ ጨዋታው ይሄን ይላል።

ይሄ ነገር በጣም ጎድቶናል ይሄን የማስበው ሀርድ የሆነ ከበር ያለው መጽሐፍ ከፍቶ ለማንበብ ይፈልግ የለም ስንጽፍ ራሱ እኮ አንዳንድ አንድ ትእዛዚህ ሚሰጡ ሰዎች አድሬስ በምታደርገበት ሰዓት ራሱ ምን ሶሳይቲ ማን ነው ብለህ እንትን አድርግ መጀመሪያ ሰሌክት አድርግ ከስድስተኛ ክፍል በላይ ያልተማረ ብዙ ነጋዴ መርካቶ ውስጥ ያለን ማህበረሰብ ወይም ሙስሊሞች በየ ክፍለ ሀገሮችም እንደዚሁ ስድስተኛ ክፍል፣ ሰባተኛ ክፍል ተምሮ ይሄ የሚወጣ ማህበረሰብ ነው ወደ ንግዱ አለ ንግድ ቢሆን እኮ ወደፊት ያለ ንባብ ንባብና ያለ ትምህርት ቢሆን የሚሳካ ጉዳይ ግሎባላይዜሽን በከፍተኛ ደረጃ ላይ ደጃችን ላይ አፍንጫችን ላይ ደርሰዋል። ሳታነብ የምትሰራው ነገር ሁሉ አይኖርም ወደፊት ፕሮፊታብል አትሆን። ፎር ዛት ማተር እንዲህ ያለው ማህበረሰብ ደግሞ የምሰጠውን ነገር አድንቆ ያን ነገር ከዚህ ውስጥ የማገኘው ነገር አለ ብሎ የሚወስደው ነገር የለም ሳስበው እና ያ ሰውዬ ይሁን አንዳንድ ወንድሞች ሲነግሩን ከስድስተኛ ክፍል በላይ እስከ አስራ ሁለተኛ ክፍል ላለ ሰው ጻፍ ከዛ በላይ ያለው እንግሊዝኛ ማለት ባይ ነው። አረበኛም ይሞክር ይችላል፣ ይኮራል። አንዳንዱ ደግሞ ምንድን ያ የተተረጎመ ነገር አላነበብም የሚል ሁሉ አለ እና የሚገርም ነገር ነው ስታደርገው። ኡስታዝ በድሩ እንዳለው ጥናት መደረግ አለበት፣ ግን አድሬስ የምናደርገው ሶሳይቲ ማወቅ አለበት። ስንጽፍ ደግሞ ቀለል ባለ ቋንቋ ማወቅ ማድረጉ የተሻለ ነው፣ የተወሰኑ ሰዎችን በነባባው ለማምጣት ያግዘናል ብዬ አስባለሁ። እንደ አጠቃላይ ስንመለከተው ግን ማህበረሰባችን በከፍተኛ ደረጃ የአንባቢ ድርቅ የመጣው ነው ማለት ይችላል። በጣም ይገርመኛል። መንገድ ላይ ሲያገኙ አንድ መጽሐፍን አንብቢው፣ እንደ መጽሐፍን አንብቢው። አንድ ብቻ የጻፍኩ ይመስላችኋል። ምን አይነት መጽሐፍ ነው አራል? ይሄ ሰማያዊ ነው። ሌላ መጽሐፍ አለ እንዴ? የቱ ነው ሰማያዊ? ብዙ ሰማያዊ ይቻላል። ይሄ አላህ ምን አብል? ኦኬ ያዛኛው አላህ ፍቅር የሚለው አሱስ። እሺ በቃ በጣም ደስ ይላል። ምን ያህል ገጽ ገፍተህ ነው? በጣም ያሳስባል። ምን ለገንትና ያ አይተ ተረኩትና በቃ መኪና ውስጥ አስቀምጬዋለሁ። ምንድን ምንድነው የምታደርገው እንደ አይነት ሰው እሺ ምንድን ነው የምትለው እና እንዲህ አይነት ሰው ምንም በጣም አዝናለ አላነበበውም ሰማያዊ መሆኑን ይነግረኛል ሰማያዊ ብዙ መጽሐፍቶች አሉ ሰማያዊ ቆዳ ያላቸው ከከበራቸውና እናነብም በደንብ አናነብም ግን አቡቢላል የሚለውን ነገር አንቋል እንትን ወዶኛል የሱ መጽሐፍ ጥሩ ነው ብሎ አስቧል ገዝቶታል መኪና የሆነ ሰው ወሰደብኝ ይሄን ያክል ነው በጣም የንባብ እንትን ሀፒታይቱ ራሱ የሌለን መሆኑ አዝነን እና። በቃ ማሻአላ በቃ ግሩፕ ሳምብ ባይሱ አንብበው ና የለዚህ ዲስክስ እናደርጋለን እያልፋለሁ ማለት ነውና ነገሩን ባላረዝመውም እንደገና ስለምን መለስበት ይሄ ይሄን ያክል ነው ለማለት ነው መልካም ጥሩ ነው ኡስታዝ ደግሞ የምታነሳልን በተለይ ሞር ላይ የጀመርካት ፕሮግራም ነበረች ያቋረጥክብን ሳይኮሎጂካል ጉዳዮች፣ በተለይ ስነ ልቦናዊ ጉዳዮች ላይ እንደውም ከሰሞኑ ደህና እየመገብከን ያለበት ሁኔታ አለና፣ አንባቢ አለመኖር የሚባለው እንደ ሶሳይቲ፣ እንደ ካንትሪ፣ እንደ ሀገርም ስትወስደው በሙስሊሙ ብቻ ሳይሆን ሙስሊም ባልሆኑም በሁሉም ላይ አለ። በጣም እኛ ላይ ይበረታል፣ በደም በርትቷል። በትክክል ታይተዋል፣ ግን በህይወት ውስጥስ እንደው የሚኖረውን ፋይዳ ስለሌለ ነው። ከዛም ጋር ያይዘን ለማሰብ እንደምችል እዛ ላይ ፎከስ አድርገህ ደግሞ የሆን ሀሳብ ብትሰጠን በጣም ደስ ይለኛል። ፍሬውን ስላላገኘ ነው ነው ችግሩ። ማንበብ በእያንዳንዱ የህይወት እንቅስቃሴያችን ላይ ጥቅም አለው የሚባለውን ነገር አልተገኘም ማለት ነው። እቺን በደንብ ይታወራሉ። እንደዚህ ይላል። ያዝነው ርዕስ አንገብጋቢ ይመስለኛል። እየተወሱ ካሉ እስላማዊ ሴቶቻችን ውስጥ በጣም ያጣ ነውና፣ በማጣታችንም ራሳችን እያጣንበት ያለ መሰረታዊ ነጥብ ይመስለኛል። እንደ እንደመነሻ ተነግሯል። ትውልድነን ግን መጠሪያችንን አልወከልንም። ለዛ ነው ዑለማዎቹ ኡመቱ ኢቅራእ ላተቅራእ ይላል። የንባብ ትውልድ አያነብም። ማንነቱ እሱ ነው፣ መገለጫው እሱ ነው፣ የመጀመሪያው ጥሪ እሱ ነው። እዛ ውስጥ ግን የለም ይሉናል እና ሀታ ሌላ መዓሊም ሸ ማህመድ አል ገዛሊ ያስከትለው ኡመቱ ሱረት አል ሐዲድ ላይ የ ት ቄኑ ጽንዓት አል ሐዲድ ይላል ሱረቱ አል ሐዲድ ሚል እኮ አለ ን የብረት ምዕራብ ብረት አይሰሩም አረቦቹ ይሉናል እና ካለ ማንበብ የተነሳ እንደ አረብ ብር ልት ደብቅ በት ከፈለክ መጽሐፍ ውስጥ አስቀምጠው ነው ሻንጣ ምናምን ሁሉን ይፈልጋል። መጽሐፍ ግን ለምን ይከፍተዋል? አያነበውም ይባላልና የቅራን ግን ስንመለከት አላህ ይቅራ አለና ቆመ። ምን ልቅራ? አንተ ጥያቄ ኮ ታነሳለህ። ክፍትን ያደረገውና በቋንቋ በነሐው ደረጃ ማዕሙሉ የሚቀራው ነገር አልተገለጸም። ከዚህ ጋር አንድ ህግ ያወጣሉ ዑለማዎች፣ ሀዝፉል ማዕሙል ዩፊዱል ዑሙም ይባላል። ተነባቢዋ ለመጠቀሱ የሚነበቡ ሁሉን ነገር መሆኑን ነው አንብህ ምን ላንብህ? ቁርአንን አንብህ፣ ተፈጥሮን አንብህ፣ ሳይንስን አንብህ አላህ ለመሞላት ዳሽን ያደረግኸው ኤቅራ ብቻ ሪድ ሪድ የሚጠቅምህ ትልቁ ቁም ነገር ብስሜ ረቢክ በጌታ ስም ከእዛ ምን አስከተል? ሳይንስ እኔ አስከተለው ብስሜ ረቢክ ዕለድ ኸለቅ ወደ ሌል ኸለቀ ልንሳን ምን ዐለቅ የሳይንሳዊ ነው እኮ ተፈጥሮን የሰው ልጅ የፈጠረውን። ከእዛ ደግሞ ምናል ኤቅራ ወረብ ከለአክረም

እዚህ ጋር ነው እንቅልፍ የሚመጣቸው፣ እሱ እንቅልፍ ነው የሚጥላቸው፣ ከመጽሐፍ የሚያለያያቸው መጽሐፍ አስቀምጦ አይተኙም ነበር። ይሄ ነው ታሪካችን። እኔ መጽሐፍ ይዤ ይላሉ፣ አንድ ሰለፍ እንዲ ሙጀለዱ አነስ ካለ እንደማይጠቅመኝ ነው ማስባል፣ ግብዳ ከሆነ ግን አለቀብኝ እያልኩ ነው እንዲማነብ። ይሄ ነው ሂስቶሪያችን፣ ይሄ ነው ማንነታችን። በስድስት ቀን ኢማም አጥበሪ ባልሳሳት ወጥርሚዲ አሪፍ ነው። እንደ ችግሩ ስለሆነ ለንባብ መፍጠር እንደሚሆን ሙድ መፍጠር። ለምሳሌ ቅድም ያነሳነው ፓርት አለ ዶክተር ጣሪክ አል ሀቢብ ኩዌታዊ ትልቅ ሳይኮሎጂስት ናቸው፣ ፕሮፌሰር ናቸው። ዶክተር ጣሪክ አልሰዊዳን አይደለም፣ ጣሪክ አል እዛ ጋ ይሄን ገለጻ ያቀርባሉ። ንባብ ሙድ ይፈልጋል። ንባብ ትርፍ ነገር አይደለም። ስለዚህ እራስን በአዲስ ሙድ ውስጥ መክተት ይጠበቅባል። በሳይኮሎጂ ቋንቋ የሆነ ነገር የሆነ ነገር ተያይዞ እንድጠላ ያደርጋል፣ በሳይኮሎጂ እንድትወድም ያደርጋል። ስለዚህ ንባብን አታችመንታለሁ፣ ንባብን እንድወድ፣ ሁሌም ከማንበብ በፊት ሻወር ወስዳለሁ፣ ሽቶ እቀባለሁ፣ ደስ ሚል ሙድ ላይ ነው ያኔ መጽሐፍ ስታነሳ መጽሐፉም ያው ሽቶ እያለን የምታነበው ደስ የሚል ሙድ አለ። ደክሞን መጣለን፣ ተሰላሽተናል፣ ልጅ እየጠየቀ ነው፣ አልጃዚራ ከፍተሃል፣ ራት ቅረቦ እየተባልክ ነው። ግን አንድ ፔጅ እንዳነበህ ፊህረሱን ትጥለዋለህ፣ መቼም አታነሳውም። ሁሌ የማን ብፍቅር አለን። እች መጽሐፍት ሊና ይዛት መኪና ላይ ትቀመጣለች፣ ተገላብጣ ገላብጣ ጠቁሮ ዙ ሸልፏ ላይ ትመልሳለች። እንትን የለ ማለት ሙድ ምትለዋለን። በጣም ደግሞ ደስ የሚለው ሳይንስ ራሷን የደረሰበት ከሰውነት ሴል ውስጥ መጨረሻ የሚደክመው የአእምሮ ሴል ነው። በጣም እኮ እንዲደክመው ራሱ ግን ዘርግተ ማንበብ ትችላለህ። አእምሮ ፋይናሊ ነው የሚደክመው፣ የመጨረሻ የሚደክመው ሴል እሱ ነው። እና ንባብ አላህ አሟልቶ ሰጥ አወቁም ሴል የመጨረሻውን ካፓሲቲ ብዙ ነው። በማስጠንቀቅም በመገሰጥ የሚያደርገውና እኔ ፕሮብለማችን ለሶሳይቲያችን ምናልባት ትንሽ ኢንስፓየር የሚያደርገው አጭር ነው ፕሮግራማችን ኢንስፓየር የምናደርገው እውቀት ስለምና ትልቅ ቦታ ሰጥቶታል። አንድ ዓሊም ምን ይላሉ? በዚህ ዘመን በወር ውስጥ ሁለት መጽሐፍ ካላነበበ ኢንተለክቹዋል መሆን አይችልም ይላሉ። ዲግሪ እንኳን አሁን ዲፕሎም ወስደ ዲግሪ ለማድረግ ሶስት አመት ካለፈው እኮ ኤክስፓየር ያደርጋል። ዲፕሎማ ዲፕሎማ የለህም፣ ወደ ዲግሪ መቀየር አትችልም በአዲሱ ካሪክለም ካልተሳሳት 3 አመት ወይ 4 አመት ከአራት ዓመት በኋላ ዲፕሎማን ወደ ዲግሪ ማሳደጋችሁ በደረሰበት ሳይንሱ ሰው ይረሳዋል። ይሄ ወረቀት ምናምን ቫሊዩ የለውም። የለው አፕዴት ማድረግ አለበት። ዲግሪ ማስቀጥል ተክለቁመና ማለት አይደለም ረስቶታል ነው የሚባል። ስለዚህ ሪዲንግ ነው አሁን ፔፐር ነው ይዘን ያለ ነው። እኛ ዲግሪ ማስተር ዲፕሎማ ምናም ሪዲንግ ላይታል ብዙን ሰው አታገኘው ምናምን። ይሄ ትልቁ ክፍተት የሚመስለኝ አንድ ስናነብ የምንኖርበት ሙድ ወይም ለንባብ ቫሊዋ ለመስጠት አሁን ላነብ ነው እኮ ብለህ የምትዘጋጀው እስትዕዳድ የለንም። ሁለተኛው ደግሞ የንባብን የዕውቀትን የቅራት ውልድ መሆናችን መዘንጋት ይመስለኛል። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን የተከታተላችሁ እንደሆነ ተስፋ እናደርጋለን።